በመጨረሻም ኢሳይያስ ካሰብ ግንባር ከባድ ጉድ ሰምተዋል። ማንም ያልጠበቀው ሆኗል። ትናንት በባሌ የነበሩት ጌታቸው ረዳና ሬድዋን ሁሴን በብርሃን ፍጥነት ከአሰብ 50 ኪሎ ሜትር ቡሬ ግንባር ከትመዋል። ከሁለቱ ከፍተኛ ባለስልጣናት ባለፈ የመከላከያ ከፍተኛ አዛዦችም ቡሬ ላይ ከትመዋል። ነገሩን ለኢሳያስና ሻቢያ ከባድ መርዶ ሆኗል። በሌላ በኩል በዛሬው እለት የኤርትራን ጦር በተመለከተ አዲስ መረጃ ከአስመራ ተሰምቷል። በዝርዝርና እናስደምጣቸዋለን በጎንደር ጥብቅ ወታደራዊ ስብሰባ ተደርጓል ስብሰባው የክልሉን ኃይል በማጠናከር መከላከያ ከክልሉ በሚወጣበት መንገድ እንዲሁም ስለ ፋኖ አሁናዊ ቁመና ላይ ያተኮረ ነው ተብሏል ወታደራዊ መኮንኖችና ባለስልጣናት የተሳተፉበት ውይይት ጥብቅ ጉዳዮች የተነሱበትና የተወሰኑበት እንደሆነ ታውቋል የመከላከያ ሰራዊቱ ከክልሉ ሊወጣ ነው ወይ ለሚለው ጥያቄ በስብሰባው የተባለ ነገር አለ እንመለስበታለን ሩሲያ ለኢትዮጵያ የመከላከያን አቅም ለማሳደግ ወታደራዊ ድጋፍ እንደምታደርግ ገለጸች። ሩሲያ የኢትዮጵያን የመከላከያ አቅም ለማጠናከር ወታደራዊ ትብብር ለማድረግ ዝግጁ መሆኗን አስታውቃለች። ይህ የተሰማው የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ጠቅላይ ሚኒስትር አብይ አህመድ በወታደራዊ ጉዳዮች ላይ ትብብራቸውን ለማጠናከር ከገለጹ በኋላ ነው። ታደምጡታላችሁ። በአውሮፕላን ማረፊያው አቅራቢያ ከባድ ጥቃት ተፈጸመ። ጥቃቱ የደረሰው አውሮፕላን ማረፊያው ዳግማ አገልግሎት ጀምር አንድ ቀን ብቻ ሲቀረው መሆኑ ተሰምተዋል። ጥቃቱን በተመለከተ አንድ ዓለም አቀፍ ሚዲያ መረጃን አጋርቷል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም ኢሳይያስ ካሰብ ግንባር ከባድ ጉድ ሰምተዋል። ማንም ያልጠበቀው ሆኗል። ትናንት በባሌ የነበሩት ጌታቸው ረዳና ሬድዋን ሁሴን በብርሃን ፍጥነት ካሰብ 50 ኪሎ ሜትር ቡሬ ግንባር ከትመዋል። ከሁለቱ ከፍተኛ ባለ ስልጣናት ባለፈ የመከላከያ ከፍተኛ አዛዦችም ቡሬ ላይ ከትመዋል። ነገሩ ለኢሳያስና ሻቢያ ከባድ መርዶ ሆኗል። በሌላ በኩል በዛሬው ዕለት የኤርትራን ጦር በተመለከተ አዲስ መረጃ ከአስመራ ተሰምቷል። በአሁኑ ወቅት ሁለቱ ሀገራት በዲፕሎማሲው፣ በፖለቲካው፣ በወታደራዊ እንዲሁም በታሪክ ትርክት ግንባር ተፋጠው ነው የሚገኙት። በተለይም ከሳምንታት በፊት ኢትዮጵያ የኤርትራን አገርነት እስከ መንሳት የሚደርስ እርምጃ እወስዳለሁ ማለቷ የመረብ መላሽ ሰዎችን ክፉኛ አበሳጨ ሆኗል። ክፉ ላይ ሊለይለት ነው፣ ትንቅንቁ ጀምሯል። አብይ ቆርጠዋል። ከፍተኛ ባለስልጣኖቻቸውንም በዛሬው ዕለት ቡሬ ግንባር ልከዋል። የፌዴራል መንግስቱ ከፍተኛው ባለስልጣናት ቡሬ ገብተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የአገር መከላከያ አመራሮችና ከአፋር ክልል አመራሮች ያካተተ ቡድን ዛሬ ከአሰብ በቅርብ ርቀት ወደምትገኘዋ ቡሬ ከተማ መግባታቸው ታውቋል። ኢትዮጵያና ኤርትራ በከፍተኛ ውጥረት ውስጥ በሆኑበት በዚህ ወቅት የተደረገው የከፍተኛ አመራሮቹ ጉብኝት ምንን ምክንያት እንዳደረገ በግልጽ የታወቀ ነገር ባይኖርም ግጭት ቀናሽ ተግባራትን ለመፈጸም ያለመ ሳይሆን እንዳልቀረ ታውቋል። ይህ በእንዲህ እንዳለ የኤርትራ ጦር ዝግጅት ተጠናክሮ ቀጥሏል። በዛሬው ዕለት የሻቢያ ልሳን የሆነው ሃዳስ ኤርትራ ጋዜጣ ለኤርትራ ጦር የማበረታቻ ፕሮግራም መዘጋጀቱን አንድ አፍታ ሚዲያ ከጋዜጣው ዘገባ ተመልክቷል። ሻቢያ ለጦርነት ዝግጅት እያደረገ ሲሆን በቡሬ ድንበር የኃይል ክምችቱን እያሰፋ ይገኛል። ማሪም ጦርነት ከተነሳ ነዳጅ መቆጠብ አለብን በሚል ከሳምንት አንስቶ የተሽከርካሪ ገደብ አድርጓል። ሩሲያ ለኢትዮጵያ የመከላከያን አቅም ለማሳደግ ወታደራዊ ድጋፍ እንደምታደርግ ገለጸች። ሩሲያ የኢትዮጵያን የመከላከያ አቅም ለማጠናከር ወታደራዊ ትብብር ለማድረግ ዝግጁ መሆኗን አስታውቃለች። ሞስኮ ወታደራዊ ድጋፍ አድርጋለሁ ያለችው የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ጠቅላይ ሚኒስትር አብይ አህመድ በወታደራዊ ጉዳዮች ላይ ትብብራቸውን ለማጠናከር ከገለጹ በኋላ ነው። ወደ ሞስኮ ያቀኑት የኢትዮጵያው ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያዋቻቸው ሰርጌ ላብሮብ ጋር በወታደራዊ ጉዳዮች ላይ ተወያይተዋል። የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው የኢትዮጵያን የመከላከያ አቅም ለማሳደግ የቀረበላትን ጥያቄ እንደምታጤነው ገልጸዋል። ሩሲያ የኢትዮጵያን መከላከያ ለማጠናከር በቀረበላት ወታደራዊና ቴክኒካዊ ትብብር ዙሪያ የሀገሪቱን ፍላጎት ለማጤን ዝግጁ ነች ማለታቸውን ስፑትኒክ ዘግቧል። ሩሲያ ወታደራዊ ድጋፍ ለማድረግ ከኢትዮጵያ መንግስት ቀርቧል ያለችውን ፍላጎት ሁለቱ ሀገራት ወታደራዊ ትብብራቸውን እያጠናከሩ መሆኑን በሚገለጽበት አጋጣሚ ነው። ሩሲያና ኢትዮጵያ ታሪካዊ መሠረት ያለው ወታደራዊ ትብብር ያላቸው ሲሆን አሁን ላይ የጠቅላይ ሚኒስትር አብይ አህመድ አስተዳደር ምን አይነት ፍላጎት እንዳሳየ አልተገለጸም። ይሁን እንጂ መንግስት ሩሲያ ሰራሽ የዘመኑ ጦር መሳሪያዎችን የመግዛት ፍላጎት እንዳለው ይገልጻል። የኢትዮጵያ መንግስት ከሩሲያ ጋር ከጦር መሳሪያ ግዢ በተጨማሪም ሰፊ በወታደራዊ የቴክኒክ ጉዳዮች የምትባበር ፍላጎት ማሳየቱን የስፑትኒክ ዘገባ ያመላክታል። ሩሲያም የኢትዮጵያ ወታደራዊ አቅም የማሳደግ ትብብር መሻት ለማሳደግ ጥረት እንደምታደርግ ላብሮቭ ለጌዲዮን ገልጸውላቸዋል ተብሏል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ሳያቸውም ለሩሲያቻቸው በአፍሪካ ቀንድ ወቅታዊ ጉዳዮች ላይ ማብራሪያ አቅርበዋል ተብሏል። የዲሆን በአፍሪካ ቀንድ ወቅታዊ ሁኔታዎች ለላቭሮቭ የሰጡት ማብራሪያ በዝርዝር ያነሷቸው ጉዳዮች ባይገለጹ የኢትዮ ኤርትራ ሁናዊ ውጥረት አንዱ ሊሆን እንደሚችል ይጠብቃል። ላቭሮቭ ስለ አፍሪካ ቀንድ ከኢትዮጵያቻቸው ማብራሪያ ከቀረበላቸው በኋላ ሩሲያ በአፍሪካ ሀገራት መካከል ሰላማዊ ግንኙነትን እንደምትደግፍ ገልጸዋል። ላቭሮቭ ከውይይቱ በኋላ በሰጡት ማብራሪያ በአፍሪካ ሀገራት መ መካከል ያለውን ልዩነት በሰላማዊ መንገድ በብቸኝነትና ሙሉ ለሙሉ ዓለም አቀፍ ሕግን በማክበር መፍታት እንደሚያስፈልግ ተስማምተናል ብለዋል። ሩሲያ በአሁኑ ወቅት በኢትዮጵያና ኤርትራ መካከል ወደ ጦርነት እንዲያመራ ከማይፈልጉ ሀገራት መካከል አንዷ ነች። ሩሲያ ከሁለቱም ሀገራት ጋር ግንኙነቷን ማስቀጠል የምትፈልግ ሲሆን፣ በጦር መሳሪያ ሽያጭ ደረጃ ለሁለቱም ሀገራት ስታቀርብ እንደነበር ይገለጻል። በጎንደር ጥብቅ ወታደራዊ ስብሰባ ተደርጓል። ስብሰባው የክልሉን ኃይል በማጠናከር መከላከያ ከክልሉ በሚወጣበት መንገድ እንዲሁም ስለ ፋኖ አሁናዊ ቁመና ላይ ያተኮረ ነው ተብሏል። ወታደራዊ መኮንኖችና ባለስልጣናት የተሳተፉበት ውይይት ጥብቅ ጉዳዮች የተነሱበትና የተወሰኑበት እንደሆነ ታውቋል። የመከላከያ ሰራዊቱ ከክልሉ ሊወጣ ነው ወይ ለሚለው ጥያቄ በስብሰባው የተባለ ነገር አለ። በአማራ ክልል ከባድ ውጊያዎች ዛሬም ቀጥለዋል። ፋኖና መንግስት ማለትን አደራዳሪ ሃይባይ በጠፋበት በዚህ ወቅት የክልሉ ሕዝብ ለከፋ ሰቆቃ ተዳርጓል። አሁን ባለው ሁኔታም የክልሉ ጦርነት እየተባባሰ እንጂ በድርድር የሚቆም አይመስልም። ትናንት በጎንደር ከተማ የተደረገው ወታደራዊ ስብሰባ በእርግጥ ጦርነቱ ተቀጣጥሎ ሊቀጥል እንደሚችል ፍንጭ ሰጠ ሆኗል። ትናንትናው ዕለት በጎንደር ከተማ አንድ ጥብቅ ወታደራዊ ስብሰባ ተደርጓል። በጎንደር ቀጠና ከሚገኙ የዘጠነኛና የአስረኛ ሻለቃ ድማ መከላከል አባላትና መሪዎች ጋር ያደረገ ውይይት ነው። በውይይቱ ወታደሮ አባላቱ የተለያዩ ጥያቄዎችም ተነስተዋል። አባላቱ የተነሱ ጥያቄዎችንም በአጭር በመካከለኛና በረጅም ጊዜ ለመፍታት የክልሉ መንግስት ቁርጠኛ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስት ተናግረዋል። ፖለቲካ አመራሩና የጸጥታ መዋቅሩ በጋራ በመሆን በሰሩት ተግባር ክልሉን ወደ ሰላም የመመለስ ሂደት ላይ መሆኑን ገልጸዋል። አሁን ላይ የጸጥታ መዋቅሩን የማስፋትና አቅሙን የማሳደግ ተግባር እየተሰራ ነው ብለዋል። ሰራዊቱን በአካል አግኝተው ማወያየታቸው ችግሮችን በመፍታት የክልሉን ሰላም ለመመለስና ያሉ ክፍተቶችን ለመሙላት እንደሚረዳ የተናገሩት ደግሞ በምክትል እርሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የክልሉ ከተማና መሰረተ ልማት ቢሮ ኃላፊ አህመዲን መሐመድ ናቸው። የክልሉ መንግስት በጸጥታ ኃይሉ የሚነሱ ጥያቄዎችን ትኩረት ሰጥቶ በመፍታት ክልሉ የጀመረውን ሰላም የማስፈን ስራ አጠናክሮ ይቀጥላል ብለዋል። ብቃትና ጥራት ያለውን የጸጥታ መዋቅር የመገንባት ስራ እየተተገበረ ሲሆን፣ በራስ አቅም የክልሉን ሰላም ለማስጠበቅ እየተሰራ ነው ብለዋል። ለረጅም ጊዜ ሲጠበቅ የነበረው የካርቱም ዓለም አቀፍ አውሮፕላን ማረፊያ ዳግም አገልግሎት ሊጀምር አንድ ቀን ብቻ ሲቀረው ጥቃት ተፈጸመ። በአውሮፕላን ማረፊያው አቅራቢያና በሌሎች የሱዳን ዋና ከተማ አካባቢዎች ላይ ተከታታይ የድሮን ጥቃት መፈጸማቸውን የዜና ምንጮች ዘግበዋል። የዓይን እማኞች ዛሬ ንጋት ላይ በማዕከላዊና በደቡባዊ ካርቱም የድሮን ድምፅ ይሰማ እንደነበር ለአጃንስ ፍራንስ ፕረስ ተናግረዋል። ከንጋቱ 10 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ በአውሮፕላን ማረፊያውና በአካባቢው በካርቱም ፍንዳታዎች መሰማታቸውን ተዘግቧል። በአውሮፕላን ማረፊያው በሱዳን ጦርና በፈጣን ድጋፍ ኃይሎች መካከል በሚያዝያ 2023 ጦርነት ከተቀሰቀሰ ወዲህ ዝግ ሆኖ የቆየ ሲሆን በመሠረተ ልማቱ ላይም ከባድ ጉዳት ደርሶበት ነበር። የሱዳኑ ራኮባ ኒውስ የዜና ምንጭ የአይንማኞችን ጠቅሶ እንደዘገበው በአውሮፕላን ማረፊያውና ዙሪያው ከስምንት በላይ ፍንዳታዎች ተከስተዋል። ዜና ምንጩ ለጥቃቱ ተጠያቂ ያደረገው የ የፈጣን ድጋፍ ኃይሎችን ሲሆን ጥቃቱ የተፈጸመው ራሳቸውን በሚያጠፉ ድሮኖች ነው ብሏል። በተመሳሳይ የሱዳን ጦር አንዳንድ ድሮኖችን መጥቶ መጣሉን የጸጥታ ምንጮችን የጠቀሰው ሱዳን ትሪቡን ዘግቧል። ጥቃቱ የተፈጸመው የሱዳን ሲቪል አቬሽን ባለሥልጣን ከሁለት ዓመታት በላይ ተዘግቶ የነበረው አውሮፕላን ማረፊያ አስፈላጊ የሆኑ የቴክኒክ ዝግጅቶች ከተጠናቀቁ በኋላ የአገር ውስጥ በረራዎችን በደረጃ እንደሚጀምር ካሳወቀ ከአንድ ቀን በኋላ ነው። ምንም እንኳን የሱዳን ጦር ካርቱም ከተማ በዚህ ዓመት መጀመሪያ ላይ ከተቆጣጠረ ወዲህ ከተማዋ አንፃራዊ ሰላም የነበራት ቢሆንም የድሮን ጥቃቶች ግን አልቆሙም። በተለይም የፈጣን ድጋፍ ኃይሎች ከሩቅ ሆነው ወታደራዊና ሲቪል መሠረተ ልማቶችን ኢላማ እንደሚያደርጉ በተደጋጋሚ ይከሰሳሉ። ይህ ጥቃት በአንድ ሳምንት ውስጥ በዋና ከተማዋ ላይ የተፈጸመ ሶስተኛው የድሮን ጥቃት ሲሆን ባለፈው ሳምንት በሰሜን ምዕራብ ካርቱም በሚገኙ ሁለት የጦር ሰፈሮች ላይ ተመሳሳይ ጥቃት መፈጸሙ ይታወሳል።